ሰላም እንዴት ናችሁ? ውዴ ቻናል ቤተሰቦች፣ ዛሬ ደግሞ ይዤላችሁ የመጣሁት ከተ እስከ ኘ ያሉትን የአማርኛ ፊደላት ማለት ነው። የአማርኛ ፊደላት ከተ እስከ ኘ ያሉትን በቅደም ተከተላቸው በደንብ አድርገን እናነባለን ማለት ነው። ክፍል ሶስት ማለት ነው። ክፍል ሁለት እና ክፍል አንድን ማለት ነው በደንብ አድርገን ሰርቼላችኋለሁ። እዚህ ጋር ደግሞ ክፍል ሶስትን ይዤላችሁ መጥቻለሁ ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ ቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ አድርጉ። በቀጣይ የምንለቃቸው ቪዲዮዎች ይደርሳቸዋል። ፊደላቶቹን በደንብ እያደረግኩኝ እለቅላቸዋለሁ። ከዛም ቃላትን መሰርታለን። በእያንዳንዱ ፊደላቶቹን ቃላት እየመሰረቱ ስለምለቅላችሁ ሳብስክራይብ አድርጉ። ኦንላይን መማር የምትፈልጉ ካላችሁ ደግሞ ይህን ስልክ ቁጥር ተጠቀሙና ከፊደል ከመጀመሪያው አንስታችሁ መማር ትችላላችሁ። እዚህ ጋር ስልክ ቁጥር አስቀምጨላችኋለሁ አርባ ሁለት በሚለው ስልክ ቁጥር ደውሉልኝ ትማራላችሁ ማለት ነው። አሁን ወደ ፊደል ቀጥታ ስንሄድ በቀይ እስክሪብቶ እያሰመርኩላችሁ አስተምራችኋለሁ ማለት ነው። ተ ቱ ቲ ታ ቴ ት ቶ ይቺ ማን ነች? ማለት ነው መጀመሪያ ማወቅ ያለባቸው የትኛዋን ነው። ይቺ ተ ትባላለች። የትኛዋን ተ መሆኗን ካወቃችሁ ሌላው ቀላል ነው ማለት ነው። ተ ከሆነ እዚህ ጋ የተቤት አንብቡ ከተባላችሁ ተ ቱ ቲ ታ ቴ ት ቶ። ወደኋላ ብትመለሱ ደግሞ ምን ትላላችሁ? ቶ ት ቴ ታ ቲ ቱ ተ። ሁለተኛ ጋ ስንመጣ ደግሞ ቸ ይቼ የማን ቤት ናት ከተባላችሁ፣ የቸ ቤት ነች። ቸ ቹ ቺ ቻ ቼ ች ቾ። ስለዚህ በደንብ ስታዩት ይቼ የቸ ቤትን አንብቡ ከተባላችሁ፣ በቅደም ተከተል ሰባት ናቸው እያንዳንዳቸው ቸ ቹ ቺ ቻ ቼ ች ቾ ወደኋላ ኋላ ስናነበው ደግሞ እዚህ ጋር ቾ ቺ ቼ ቻ ቺ ቹ ቼ ብላችሁ መመስረት ትችላላችሁ ማለት ነው። ሶስተኛው ሀ መጀመሪያ ላይ ሀ ብለን የተማርናታለች እንደዚች ሀ ልክ እዚች ጋር ተመሳሳይ አይነት ማለት ነው። ይችም ሀ ነች የምትባለዋ፣ ይችም ሀ ነች። ስለዚህ ሀ ትባላለች ሀ ሁ ሂ ሃ ሄ ህ ሆ። ትንሽ ቅርጹ አስቸጋሪ ነው። ከመጀመሪያው ሀ ለየት ያለ ስለሆነ ያው እናንተ ዝም ብላችሁ አውቁት ስጽፉ ስታነቡ ጠንከር እያላችሁ ትሄዱ ደግሞ በዛኛው መማር ትችላላችሁ ማለት ነው። የመጀመሪያውን ካወቃችሁ ኖርማል ይሆናል። ችግር የለውም ማለት ነው። ስለዚህች ሀ ሁ ሂ ሃ ሄ ህ ሆ ወደኋላ ሳነበው

ኔ ና ኒ ኑ ነ ይሆናል ማለት ነው። ሶስተኛ እኔ መጨረሻው ደግሞ ቀዩዋ ምን ተወላለች ማለት ነው። በሌላ እስክሪፕት ወል ቀይርላችሁ። ይቺ ቀይ ስለሆነች የኘ ቤት ነች። ኘ፣ ኙ፣ ኒ፣ ኛ፣ ኒ፣ ኞ። ስለዚህ ይቺ ነች

አሁን ፈጠን አድርጌ በደንብ ላንብብላችሁ፣ አንዴና የመጨረሻ ከዛ ቃላቶች እንዴት እንደምንመሰርት በአጭር አንድ ሁለት ቃላቶች እንትንላችሁ እናንጨርሳለን። ስለዚህ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ የተ ቤት ነው ብያቸዋለው። ሁለተኛው የቼ ቤት ነው። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ቺ፣ ቾ ሶስተኛው ጋር ሀ፣ ሀ፣ ሁ፣ ሂ ሃ ሄ ህ ሆ። አራተኛ ነ ነ ኑ ኒ ና ኔ ን ኖ ኖ ይሆናል። የመጨረሻውና አምስተኛው ፊደል ምን ይሆናል? ኘ የኘ ቤት ነው። ኘ ኙ ኚ ኛ ኜ ኝ ኞ ይሆናል ማለት ነው። አሁን ቃላትን እዚህ መካከል ቃላት እንዴት እንመሰርታለን? የሚለውን በአጭሩ ብቻ ላሳያችሁ። ለምሳሌ ይች ማነች? የተቤት ተቱ። እች ቱ ነች። እዚች ጋ ተቱ ቲታ። እች ደግሞ ታ ነች። በአንድ ላይ ሁለቱን ስናገናኝ ምን ይሆናል ማለት ነው? እዚ ጋ ቱ ብለናል። ቱ ችኛዋ ታ ነች። በአንድ ላይ ቱ ታ ቱ ታ ብለን እንመሰርታለን። ቱ ታ ቀጣዩ ደግሞ እዚህ ጋር የቸ ቤትን ለምሳሌ ይችን ሁለት ጊዜ ብንጽፍ ይችን ቹ ነች። የቸ ቤት ቹ ስለሆነች ቹ ቹ ቹቹ ብለን መመስረት እንችላለን። እዚህ ጋር ደግሞ ይች ማነች? ነኝ ነ ነች። አንደኛዋ ቺ የኛ ቤት ደግሞ ኝ ነች። በአንድ ላይ እዚህ ጋር ነ፣ እዚህ ጋር ኝ ስላለ ነ ኝ ነኝ ማለት ትችላላችሁ ማለት ነው። እዚህ ጋር ደግሞ ይቺ ተ ቲኛ ተነች በአንድ ላይ እዚህ ጋ ተላ እዚህ ጋ ተ አለ እዚህ ጋ እኛ አለ ተኛ ብለን መሰረታለን። ለዛሬው ይህን ያክል ካልኩኝ ይበቃኛል ማለት ነው። አመሰግናለሁ። በሌላ ሰዓት ሌላ ቪዲዮ ይመጣለው። ቻው።